ከጌታ ጋር የነበረን የመጀመሪያ ኢንካውንተር በዛ ሰዓት ፈራ ነበር። ለምን ደሞ ፈራ አላውቅም። የሚገለኝ ነበር የሚመስለኝ። መንፈስ ቅዱስ ከመጣብኝ እና የአገልግሎት ጅማሬ የምታየው ሰውነት ጌታ አፍርሶ የሰራው ነው። እና የድሮ ፎቶዎችን ብታይ ሰው ወደኋላ ነው የሚወድቀው፣ እኔ ወድቄ አላቅም። ሰዎችም ቸርች ውስጥ ሲጸለይላቸው ሲወድቁ ግራ ይገባኝ ነበር ሰው እየገፈተሯቸው ነው የሚጥሏቸው ብዬ ነበረ ማስበው ቤተክርስቲያንን እንዴት አወቀች? እንዴት አንርስ ተቀበለች? ትፈራለህ። ነቢይ ነቢይ ነኝ መባሉን ራሱ ቢኖርብህም ነኝ አትልም። ትጨነቃለና ለመታረም፣ ለመገሰጽ፣ ለመገምገም የማይዘጋጅ ነቢይ እኔ ትክክለኛ ነቢይ ነው ብዬ አላምንም። አንተ በዚህ ኦፊስ ላይ እንደሚያገለግል ሰው የዘመኑ የነቢያት አገልግሎትና ያለው ተግዳሮቱ ምንድን ነው የተግዳሮቱ መነሻና ምንጭ ምንድን ነው ብለታል ዳይመንድ ነው 24 ካራት ዳይመንት ነው ዘሪሽ አስቀምጥልኝ ብዬ ብል ዳይመንድ መሆኑን ካወቅክ በኋላ ትጨነቃለህ በጣም ሌላው ማንሳት የሚፈልጉ አገልግሎትም አለማብዛት አገልግሎት ሲበዛም ራሱ ነገር ተገልጦለታል ተፈውሳል ብሎ እጅ ጭኗል ለምንድን ነው ያልተፈወሰው ያ ሰውዬ አንተነህ ነቢይ ነኝ ብለህ ያልከው ወይስ ቤተክርስቲያን ሾመች